አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድ አገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋለው አልሐምዱሊላህ። ውዴ የኤክራም ኢትዮፕ ቻናል ቤተሰዎች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋለው አልሐምዱሊላህ። ቤታየ ከቱርክ ምላሽ ምን እንዳለች ዛሬ ሲ አብረን ምንስማም ሴቶች ይሄ ያሁን ቱርክ ላይ እየሄዱ የሚያደርጉት ሽንቅጥቅጥቅል እዚያ ላይ የመጡ የሰውን ባል ሊያማንሉ ተነስተናል አለች። ቤታዩ ቤታ እንግዲህ ንግግሯ ማራኪ፣ ሳቋ ሰው ስተ ሳኝ ድምቅ ያለች ፈርሃል የሆነች ልጅ ናት። ስለ እሷ አስኪ አንዳንድ ነገር እንሳሬ አንዳንድ ነገር ስላችሁ እንደሚታ እርጥ ሰው ይላል አስተዋይች፣ ታስቃለች፣ ታዝናናለች በስ የእሷ ስራ ብቻ ነው። ለና ስራ የላትም። ብዙዎቹ ሁሉ ነገር ዋትይላሉ። እሷ ግን በማሳቅ በማጫዋት ነው ሰውን አመት፣ ከሶስት አመት በፊት ዘረኛ ነበረች፣ አሁንም ዘረኛ ናት። ላኪን ሰው መሳደብን ሰው መዘለፍን ነው መሳደብን አቁማለች። ደስ የሚዘልጅ እና መልከ መልካም ልጅ ናት እና እንዲህ ስላችሁ እናንተስ ከሱ እንተማራችሁ። በተለይ በተለይ ሙስሊም ለንድ ወንድሞች ይሄ ነገር አሪፍ ነው ብላችሁ ላላችሁ ስናል መመጣቷ እሷም ጅስሜን ተመጥቼ እዛ ቤት የመጣ ብላ ትናገራለች። እንዴ ይህ ነገር ይፈቀዳል እንዴ? በምስሌ እንኳችስም ማስተካከል ቀርቶና ሌላ ነገር መስራት እንኳን አደለም። ጅስማችን መቀየርና ጥፍር መቀጠል በጣም ሐራም፣ ከፈጣሪ ዘንድ ያስጠይቀናል። እናንተስ ክሪስታ እንዴት ነው ከእናንተ ጋር ስማችሁ ጥፍራችሁ፣ ምንም ሳይቀር የምትስተካከሉ ነገር ፈጣሪያችሁ ይላል እና አንድ ሙስሊም ማህበረሰብ ያልኩት ቤታዬ ተስተካክላን ብትመጣ ቢያብርባትም ይሄ የተውሱ ፈጣሪዋን ክዳ ሰውነቷን ያስተካከለችው ሲሆን ይሄ ነገር በጣም ዘመኖኛ ምን ያክል

ይህን ነገር የምናደርገው በጣም ነው የሚያሳዝነው። ቤተሰብ ከምንም በላይ እንግዲህ ይህ ነገር አግባብ ነው የምንችለው። ውድ ኢትዮጵያኖች፣ እስኪ መልስ ፈልጋል። ምክንያቱም ይሄ ነገር ይለመድ፣ በኢትዮጵያ እንድልመድ ትፈልጋላችሁ? ህዝባችን ወደታች እንዲወርድ ትፈልጋላች እኒህን ሰውነታቸው የሚስተካከሉ ልጆች በጊዜ መገረፍ አለባቸው፣ በጊዜ መቀጣት አለባቸው። ምክንያቱም ትምህርት መውሰድ አለባቸው ህዝቡን እንዳያበላሹት። እንደኔ እንደኔ እንደዛ መደረግ ነው ያለበት እላችኋለሁ። ለታዩ ዛሬ ላይ ፎር ሰውነቷ ዋ ማስተካከሉን አየችው። ኦኬ ዛሬ ላይ ሰውነቷ ተማረ ተስተካከለ። ነገስ ስበላ አይጨምርም እንዴ? ይጨምራል። ነገም መልሳ እንደ ሃያ ቅበላች አበራራ ታታስተካከል ስብላ ነገም መልሶ ይጨምራል እና፣ ይህን ነገር አውግዙት። ናም ናም፣ ይህን ነገር ማውዘግ አለብን። ውድ ኢትዮጵያኖች ዛሬ ላይ ጅስማቸውን እየተስተካከሉ መጡ። ነገ ላይ ደግሞ የሚስተካከሉ እንዲ አፍንጫቸውን፣ ፊታቸውን፣ አይናቸውን እየቀየሩ ስድስት ስድስት ነው ተላብሰው እስተሚመጡ ድረስ ቆመን አንጠብቃቸው ለምን አንቆጣቸው ሚዲያ ሲመጡ ብናዋዝጋቸው ሚዲያ ሲመጡ ተቀባይነታቸውን ብንቀንስባቸው እንደዚህ እያሉ ባልመጡብን ነበር አባካችሁ ውድ ኢትዮጵያውያኖች ልብ ግሱ እኛ ኢትዮጵያ እንደዚህ ስንሆን አያምርብን ዳሬ መፈጠረን በሰጠን ስጦታ በሰጠን ባደለን ስንላወስ ነው የሚያምርብን እንጂ፣ አለበለሳ ተሲክ እየተጠቅማላን መምጣት ለእኛ አግባብ አይደለም። ምክንያቱም እስቲ አንድ ነገር ላስታውሳችሁ። በዚሁ መካከል ሰሙን የሆነ ተስፋለኝ። እስኪ የእኛ እናቶች የኛ አባቶች እንደኛ ተሽቀርቅረው አድገዋል አላደጉም። እኛ ነን ተሽቀርቅረን ያደግነው። እኔ ልንገራችኋ፣ እኔ ባደጉበት ማህበረሰብ አንድ ትምህርት ልስጣችሁ። የኔ እናት እንኳን አይደለም እንደዚህ ሚዲያ ወጣ መበጃጀትና ለራሷ ይመረብ ማለት አተግም። አቤት ጭብጭብራ እቤት ባላት ነገር አላህ በሰጣት ውበቷ ተውባ ነው ለባሏ የምትቀርበው። የእኛ ያሁን ልጆች ግን የሚያደርጉት ሆቴል ሳሎን እየሄዱ እራሳቸውን አስተካከሉ አስበው እየመቶ ይመጣሉ። ይህ ነገር ሀራም ነው በኛ ላይ። ላኪን ግን ሰውነታቸው እኮ ያምራል ቢሆንም ግን ፈጣሪ የጠላውን ስራ ለምን እንርቀው፣ አይገባም። ፈጣሪ በሰጠን ነገር ለምን አንዋርም? እራሳችንን ለምን ጠንካራና አስተዋይ ልጅ አናደርግም? እንደንኛ ሀሳብ ከሆነ ይህን ነገር ማውዘግ አለብን። እና ዛሬ ሁሉም ከንፈሩ ወጥሮ አፍንጫውን ወጥሮ ይመጣል። ነገ የደሃ ልጅ እሷ እንዲህ አርጋ እያለ ልቡን ዝቅተኛ በዝቅተኛ አይምሮ ይሞላል። ለምን እንደዛ ይሆናል እና የኢትዮጵያ ኖች ህዝቦች መሆን ያለብን እንደ መኖራችን እንደ አስተዳደጋችን መኖር ያለብን እኛ ስናድግ ፊታችንን አጥበን አለ እንደ ያደግ አሁን ላይ ግን ለፊት ሳቡና ተመርጦ፣ ለገላ ሳቡና ተመርጦ ለፊት ሪካፕ ተመርጦ ሀገራችን የምንጫወትበትን ቀይ አፈር ነጭ አፈር ቡኒ ጥቁር ዛሬ ላይ ለከንፈር ውበት ለፊት ውበት ለጅስም ውበት ይጠቀሙታል። ኦኬ ይጠቀሙት ላኪም አንድ ሴት ልጅ መቀባትን መዋብም ያለባት ለባሏ ለሀቋ በቤት ውስጥ ብቻና ብቻ ነበር። እነሱ ተውበው ሚዲያ ይወጣሉ። ሚዲያ ሲወጡ ለወንድ ልጅ ፊትራ፣ ለወንድ ልጅ ስቃይ ይሆናሉ። ለምን እንደዛ መሆን አስፈለገ? ወንድ ልጅ ወንድ እኮ አንድ ሴት ልጅ ተውባ እንደ ሚስቱ በቤት ውስጥ አልተቀመጠች ውጭ ላይ ሲያገኛት ልቡ መከጀሉ ልቡ መወልወሉ ልቡ መከጀሉ ይቀራል ብለሽ ታስቢያለሽ? አይቀርም። እና ምን ማድረግ ነው ያለብሽ? ውበትሽን በቤትሽ ውስጥ አድርጊ። መበጃጀትሽን በቤትሽ ውስጥ አድርጊ። ለባልሽ ብቻ ተዋቢ። ፈጣራችንም ያለን ለባላችሁ ተዋቡ። ሌላ ሰው ተውበሻየሽ አላየሽ ምን ዋጋ አለው? ምን ጥቅም አለው? ምንም ጥቅም የለው። ከፈጣሪሽ ማመጽ፣ ከፈጣሪሽ ኃይል መውጣት፣ እሱም መካድ ይሆንብሻል። ውድ እህቴ አስተውይ። ዱንያ ዛሬ ላይ ይች ነገር አጭር ናት፣ ጥለ ናት የምንሄደው ነገ። የአኪራችንን ቤት እንገማ እንገንባ። እኛ ሰዎች ስንባል ማስታወል ያንሰና ካልሴን ለማስታወል እንሞክር። ግሎቶሰቦች እኒ የምላችሁ ይህን ነው። እህትነቴን ጥግ ልመክራችሁ። የምፈልገው ይከኝና ይከኝታለ። ሌላ ምንም አላችሁ። ለባላችሁ ተዋጉ፣ ለባላችሁ እመሩ፣ ድመቁ። ሀባይ ውበታችሁ ለባላችሁ አለበዛ። ውጭ ላይ ተውበሽ ይትሄቺ የሰው ትዳር መበተን፣ የሰው ህይወት ማበላሸት፣ ወንድ ልጅ ራሱ ፈትና ማስገባት ብቻ ነው የምታደርጉት ለምን እና ፊትና እንዲገባ ታደርጋልሽ ውድህቴ ለምን አትጠነቀቂም? ለምን ራስሽን አታስከበሪም? ራስሽን የምትከበሪ እኮ ራስሽን ስታከብሪ ለራስሽ ቦታ አሳጩ ነው። ዛሬ ላይ ትዳር መፍራስ የበዛው ለምን መሰለሽ? ጌጥሽን አስወጥረሽ፣ ጉንጭሽን አስወጥረሽ፣ ከንፈርሽን አስወጥረሽ፣ አፍንጫሽን አስወጥረሽ ወደ ውጭ ስትወጪ ቢያወንድ ከቤት ያለችው ሚስቱን ይረሳል እና አይረሳ ምትነው ነው። ይረሳል፣ ድብን አድርጎ ይረሳል። ሀባይ አረ እናስተውል፣ አረኛ ሰዎች ወዴት እየሄዱ ነው ግን? አረ ብስሚላ አንዳንድ የሳስበው አረ ምስኪኑ ህት የት ናት? የድሮ እህቶቻችን የድሮ እናቶቻችን የት ናቸው ብዬ ራሴ የሚጠይቃለሁ። ይህን ቻናል ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ውድ ሀገሬ ልጆች እወዳችኋለሁ፣ ያከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ውበረካቱ። ማሮቼ፣ ፍቅሮቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝህት ይበል እና ይበቃችኋል። እዚህ ድረስ ተዋራል። በቀጣይ ደግሞ ቪዲዮ መጥቼ ፏ ፍትን አደርግሻለሁ፣ ዛ መክርሻለሁ።